የአገር ሰሱ እንዴት ነው ያጎበዝ ስናው የገነነው ገነነ ደግነወዳድ ሁሉ የለአዘመነ ስደት ምንም ሳላስበው ሳልጠረጥረው ከሀገር ያወጣኝ ስደት ጨለማው የማነሽልኛል የማልበላቸው መጀመሪያ ህጄ ሳዕዴ አልኳቸው። በሁለተኛው ቀን ጠሩኝ። በራሳቸው ሸቃላ ከዳማ ዳዴ በማለት እንደመጣላቸው ጠሩኝ። በየአይነት እንዳስፈልጋቸው ያዙኛል በፍጥነት በጣም ያሳዝናል። ይህ ስደት ህይወት ማግኘት ማጣቱ በሰው ሀገር ሆኖ ወይም ያሳዝናችንን ተናት ከነጥሎ ደስታም ሲመጣ በአረቦች ቤት፣ ሐዘንም ሲመጣ በአረቦች ቤት፣ አመት ባል ሲመጣ በአረቦች ቤት። በጣም ያሳዝናል የስደት ህይወት። ሶብር አላይ ስጠን። ወላይ እውነት ምስኪን ወገኖች ኢትዮጵያ ያላቸው የስደትን ክፋት እንደት ላስረዳቸው? ያኔን የሰደድ እንዳተጣድፌ ያኔን የሰደድ እንዳተጣድፌ ቀላል መስሎ ነበር ሁሉ እንደ ሀገሬ አየሁት ክፋቱን ባህር ተሻግሬ ለካስ ነዚህ ኑሯል እንዳመገስገሴ እውነት ልንገርሽ ስሚኝ እስኪሄቴ የስደትን ነገር ለኛ ተዩና ሰርተሽ ለውጥ አሳይ በሀገር ሹኒና ሰርተሽ ለውጥ አሳይ በሀገር ሹኒና። አሁን ላይ እንግዲህ ከግመሽ ሚሊዮን በላይ አማራ ክልል ላይ ያሉ እህቶቻችን በዚያን መልኩ እንዲሰደዱ ተፈርዶባቸዋል። እኔ መሰደዳቸውም አይደለም ባይፈራረምም መንግስት ባይወዋልም በባህር እየመጡ ነቶቻችን ወንድሞቻችን ግን በባህር እንድመጡ ያደረጋቸው ምንድን ነው? ሀገር ላይ ያለው ኑሮ ሀገር ላይ ያለው የወቶ መግባት የሰላም መጥፋትና የሰራነው የሰራ ቤታችን ንብረታችን በስነ ስርዓት እንደ ሰብአዊነት ተሰምቷቸው በስነ ስርዓት እየተጠቀምንበት ስላልሆነ አንድን ክልልና አንድ አንድን ብሄረሰብ ብቻ የሚጠቅም ህገ መንግስት ስለሆነ ያለው አብዛኛው ወጣት ስደትን መርጠዋል ማለት ነው። ስለዚህ አሁን ግን በይፋ በመንግስት ተፈራርመው የአማራን ሴት እህቶቻችንን ብቻ ሴቶችን ብቻ የለም፣ የተወሰኑ ወንዶችም እየመጡ ነው። ነገር ግን በማስታወቂያ ተለጥፎ አማራ ክልል ብቻ የሆነበት መንገዱ በምን አይነት መንገድ ታስቦ ነው የሚለው ሁላችንም ልናስብበት ይገባል። አንደኛ እህቶቻችን ምንም ማየት የትምህርት ውጤታቸውን ይዘው የራሳቸውን ስራ ይዘው እንዳይኖሩ፣ ሁለተኛ ደግሞ ወጣቱን ከአረብ ሀገር እየሰደደ በዚህ አይነት መልኩ ለፍተን የሰራ ነው ቤት እንደዚህ ነቃቅሎ እየወሰደ እንደገና እህቶቻችን ለሁለተኛ ስደት እየዳረገ ያለ ህገ መንግስት እኛ መቃወም አለብን ማለት ነው። ሁላችንም እህቶቻችንን አይሆንም ብለን መመለስ መቻል አለብን ማለት ነው። እያንዳንዳችን በየቤታችን እህቶቻችን፣ ወንድሞቻችን አሁን ላይ ይህ ማስታወቂያ ወጣ ሲባሉ አብዛኛዎች አልገባቸውም ለምን እንደሆነ ይሄ የመሸጥ በግልጽ በግላጭ ባርነት የተመረጠበት ምክንያት አንድ አካባቢ ወይም ደግሞ አንድ ክልል ላይ ሀገር ላይ ስንኖር እንደ ቤታችን እየወደመ ንብረታችን እየወደመ ማንነታችን እየጠፋ እየታረድን እየተፈናቀልን ውጭ ላይ እያደርን ጅብ እየበላ ነው። ነገር ግን ደግሞ እንደ ዛሙን እንዳንኖር አሁን ላይ ወጣቱን ሙሉ በሙሉ የአማራውን ወጣት ከሀገር አሰድዶ ስደተኛ አድርጎ ባይተዋር አድርጎ ሁል ጊዜ ለማኝና ሁል ጊዜ በሰው ሀገር የሚሰቃይ ማህበረሰብ ወይም ደግሞ ሀገሬን የሚል ትውልድ እንዳይፈጠር ነው የተፈለገው። ወጣት ከሀገር ከወጣ፣ ወጣት ከተረሸነ፣ ወጣት በእስር ቤት ከታፈነ ማንም ቢሆን ምንም የሚቃወማቸውና ሀገር የሚል ማህበረሰብ አይፈጠርም ማለት ነው። ስለዚህ ሴት የምትወልድናት፣ ሴት ብዙ ነገር የምታደርግናት በተለይ ወጣት ከዛም ደግሞ የተማረች ማለት ነው። ስለዚህ እያንዳንዳችን ሁላችንም ይሄን ነገር ይሄን ድርጊት ልንቃወም ይገባል። እኛ በአረብ ሀገር የተሰቃየን የሰራ ነው ንብረታችን መቼ ተቀመጠልን? አማራ ስለሆነ ብቻ ቀለም እየተቀባ እየፈረሰ ነው። ህጋዊ ነው ምንድን ነው የለም። ሁላችንም የምናየው ነው። በሰራ ነው በለፋንበት ቤት ላይ በሰራ ነው በለፋንበት ንብረት ላይ እየኖርን አይደለም። ስለዚህ የአማራ ወጣት ብቻ እየሄደ ስደትን የሚ የሚሸከምበት ወይም ደግሞ ሁልጊዜ የሰው ሀገር ገረድ ሆኖ የሚቀመጥበት ምንም አይነት መንገድ የለም። ማንኛውም ዜጋ በሀገሩ ላይ ሰርቶ የመኖር ሰርቶ የመለወጥ በፍቃዱ መሰደድን፣ በፍቃዱ ሀገሩ ላይ መኖር መብት አለው። ስለዚህ የአንድን ሰው የመኖር መብት፣ የአንድን ሰው የመሰደድ መብት ማንም በማንም ላይ ሊወስንና ተፈራርሞ ሊሸጥ አይችልም ማለት ነው። የአባቱ በሬ አይደለም። የአማራ ክልል ወጣት እሱ ተፈራርሞ እሱ በሚፈልገው መንገድ ወስዶ የሚሸጠው የአባቱ በሬ አይደለም። በመቀጠል ግን እዚህ ሀገር ላይ ከመጡ በኋላ ዋስትናቸው ምንድን ነው ነው ዋናው እና ዋናው ሀገሩ ላይ ሆኖ የሀገር ሰላምን ያላስከበረው ወይም ደግሞ እዛ ቦታ ያሉ ወንድመቶቻችን ቤተሰቦቻችን ሀገር ሰላም ያላስጠበቀ ሳውዲ አረቢያ መጥተው ይጠብቃሉ ወይ ነው። ላይክ ሸር፣ ሰብስክራይብ፣ ኮመንት ማድ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ እያላችሁበት ያምዳርቻ ሰላማችሁ ይዘዋል